እምባና ሀዘን በየቦታው ነግሰዋል። ነገር ግን በዚህ አሳዛኝ ክስተት ጀርባ ብዙ ጥያቄዎች እና ውዝግቦች ይገኛሉ። ቀነኒና አንዷለም በፍቅር ግንኙነት ውስጥ የነበሩ ጥንዶች ናቸው። ነገር ግን ይህ ፍቅር እውነተኛ ነበር ወይስ ደግሞ የተደበቀ ምስጢር ነበረው? ቀነኒ ከህንፃ ላይ ወድቃ ሕይወቷ ካለፈ በኋላ የቀብር ሥነ ሥርዓቷ በብዙ ሰዎች ተገኝቶ ተፈጽሟል። አንዷለም በሀዘን ተውጦ ሲያለቅስ ታይቷል። ነገር ግን በዚያው የቀብር ስነ ስርዓት ላይ ሁሉም ነገር ካለቀ በኋላ አንዱ ዓለም በፖሊስ ቁጥጥር ስር ሆኖ ወደ ፖሊስ ጣቢያ ሂዷል። ለምን አንዱ ዓለም ታሰረ? የቀነኒ ሞት አደጋ ነው ወይስ ግድያ? እነዚህ ጥያቄዎች አሁንም በሁሉም ሰው አእምሮ ውስጥ እየተመላለሱ ይገኛሉ። የቀነኒ የቅርብ ጓደኛዋ በማህበራዊ ሚዲያው ላይ ባሰፈረችው ጽሁፍ ፍቅራቸው እውነተኛ አልነበረም አንዱ ዓለም ቀነኒን ገፍታ ጥሏታል በማለት ከሳለች። ይህ ክስ ብዙዎችን አስደንግጧል። የቀነኒ ጓደኛ ለምን ይሄን አለች? ምንስ ማስረጃ አላት? ይህም ብዙ ጥያቄዎችን ያስነሳል። የአንዱ ዓለም ጓደኛ ደግሞ በማህበራዊ ሚዲያ ላይ ይህ ክስ መሰረተ ቢስ ነው በማለት ገልጿል። አንዱ ዓለም ቀነኒ በጣም ይወዳታል፣ በጭራሽ ሊጎዳት አይችልም። ነገር ግን የአንድ ዓለም ያለፉት ድርጊቶች ይህንን ክስ ጥያቄ ውስጥ ይከታሉ። ምክንያቱም ከዚህ በፊት ሙዚቃ ኮንሰርት በሚያቀርብበት ሰዓት ላይ ከአንድ ጓደኛው ጋር በሽጉጥ በመታኮስ እሱ ጉዳት ደርሶበት ሆስፒታል እንደነበረ በማህበራዊ ሚዲያው ላይ ብዙ መረጃዎች ሲዘዋወሩ ነበር። እናም በጣም ከሚያሳዝነው ነገር ውስጥ ቀናኒ በሞተችበት ወቅት ነፍሰ ጡር እንደነበረች ተረጋግጧል። ይህ ሁኔታ የበለጠ አሳዛኝ ያደርገዋል። አሁን ጥያቄው ወደ እናንተ ይመጣል። እናንተ ምን ታስባላችሁ? አንዱ ዓለም ጥፋተኛ ነው ወይስ ንጹህ? የቀነኒ ጓደኛ እውነቱን እየተናገረች ነው ወይስ በፍጹም ስህተት ነው? በማህበራዊ ሚዲያ ላይ የአንዱ ዓለም ጓደኛ እናም ደግሞ ማናጀሩ የሆነው አንዱ ዓለም ቀነኒን በጣም ይወዳታል፣ ሁሌም እሷን ደስተኛ ለማድረግ በጣም ይሞክራል እናም በማህበራዊ ሚዲያ ላይ ስለ አንዷለም የሚነሳው አሉባልታዎች እንዳለ ውሸት ናቸው ብሎ መስክሮለታል። ፖሊስ ምርመራውን እያካሄደ ነው። እውነቱ በቅርቡ ይገለጣል ብለን ተስፋ እናደርጋለን። ነገር ግን ይህ ጉዳይ ብዙ ያልተመለሱ ጥያቄዎችን ይዞ ቀጥሏል። የፖሊስ ምርመራ ምን ያሳያል? የፎረንሲክ ማስረጃዎቹ ምን ይላሉ? የጠፉት መልእክቶችና የጥሪ መረጃዎችን ምን ምን ይዘዋል? የፎረንሲክ ባለሙያዎቹ በህንፃው ላይ እናም ደግሞ የተለያዩ ቦታዎች ላይ ማስረጃዎችን ሰብስበዋል። እነዚህ ማስረጃዎች የቀኔ ሞትን እንዴት እንደተከሰተ ፍንጭ ይሰጡ ይሆን? ሁሉም ነገር እንግዲህ በፖሊስ እየተመረመረ ይገኛል። ውጤቱ ምን እንደሚሆን አብረን የምና ይሆናል። አንዷለም በባህሪው እንግዲህ በጣም ረጋ ያለ ሰው ነው ብላችሁ የምትናገሩት አይነት አይደለም ምክንያቱም ከዚህ በፊት ችግሩ ሲገባ ነገሮችን በሽጉጥ ለመፍታት ይሞክራል። እናም ይሄ ባህሪው ነገሮችን በረጋ ባለመንፈስ የሚፈታ አይነት ባህሪ አይደለም ያለው እናም ደግሞ የቤት ሰራተኛቸው ብዙ ነገሮችን ያየች ይመስለኛል። ለፖሊስ ግን በግልጽ አልተናገረችም። ፖሊስ የቤት ሰራተኛቸውን አሁንም በማረሚያ ቤት ውስጥ ትገኛለች። የተናገረችው ምስክርነት አጥጋቢ ሆኖ አልተገኘም። እውነተኛ ወንጀለኛው ማን ይሁን እስካሁን ድረስ አልተረጋገጠም። ውድ ተመልካቾቻችን ለዛሬ ይዘላችሁ የቀረብነው መረጃ ይህንን ይመስላል። በቀጣይ አዳዲስ መረጃዎች በሚኖሩበት ሰዓት ላይ በፍጥነት ለእናንተ የምናቀርብ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች በቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁን አልዘንጉ። በቀጣይ እስከምንገናኝ ድረስ ቸርቆዩልን